ህዝባዊ ባህላዊ በዓላት የቱሪዝም መስህብና የኢኮኖሚ ምንጭ ለማድረግ በትኩረት እየተሰራ ነው አለ የባህልና ስፖርት ሚኒስቴር። የሸካቸው ዘመን መለወጫ ማሽቃሮ ባሮ በዓል ላይ ተገኝተው መልእክት ያስተላለፉት የባህልና ስፖርት ሚኒስትር አማካሪ ሚኒስትር ዴታ ጸጋ የማሞ እንዳሉት በተለያዩ የሀገሪቱ አካባቢዎች የማነት መገለጫ የሆኑ በዓላት በድምቀት እየተከበሩ ነው። በተለይ የዘመን መለወጫ በዓላት አከባበር ስርዓቱ እየተጠናከረ መምጣቱን ገልጾ በመንግስት በኩል በዓላቱን የቱሪዝም መስህብና የኢኮኖሚ ምንጭ ለማድረግ እየተሰራ እንዳለ አውስተዋል። ቡናን በጥራት አዘጋጅቶ ለውጭ ገበያ በማቅረብ የዘርፉን ገቢ ለማሳደግ በትኩረት እየሰራ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን ወቁ ብሏል። የቦሌ ሆራ የቡና ቡና ምርት ጥራት ምርምርና ሰርቲፊኬሽን ማዕከል ዛሬ ተመርቆ ለአገልግሎት ክፍት ሆኗል። የባለስልጣኑ ዋና ዳይሬክተር ዶክተር አዱኛ ደበላ በወቅቱ እንዳሉት በተያዘው አመት ከዘርፉ የሚገኘውን ገቢ ለማሳደግ ግብ ተጥሎ እየተሰራ ነው። ዛሬ ተመርቆ ወደ ስራ የገባው የቡሌ ሆራ የቡና ምርት ጥራት ምርምርና ሰርቲፊኬሽን ማዕከል በጉጂ ዞን የቡና ምርት ጥራት ተጠብቆ ለውጭ ገበያ ለማቅረብ ለሚደረገው ጥረት ድርሻው የጎላ እንደሆነ ነው ያነሱት። የግሸን ደብረ ከርቤ አመታዊ ክብረ በዓል በነገው ዕለት በድምቀት ይከበራል። አመታዊ ክብረ በዓሉ መስከረም 21 ቀን በዞኑ አምባሰል ወረዳ ግሸን ተራራ ላይ በደመቀ መልኩ የሚከበር ሲሆን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮችና ጎብኚዎች ወደ ቦታው እየገቡ ነው። በዓሉ እንደ ወትሮው ሁሉ ዘንድሮን በደመቀ ሁኔታ እንዲከበር አስፈላጊው ዝግጅት መደረጉን የደቡብ ወሎ ዞን አስተዳደር እወቁ ብሏል።